የምታወሪውን እንኳን አታቂ ልክስክስ። ለዛ ነው የሙስሊም ልጆች የጠመዱሽ፣ እንጂ አንቺ ለምን ስትከረስትኒ ስትምን ስትያቱ አንድ ሀቢባ ለሙስሊም ሃይማኖት ምን አባሽ ያመጣል? ለእኛ ለኦርቶዶክስም መጣሽ ቀረሽ፣ እንዳንቺ አይነት ጢንዚዛ ምንም ትምህርት የሌለው ምን ታረጊልናለሽ? እንደው እንደነዚህ አይነት ሰዎች አንዳንዴ ሊነገራቸው ይገባል ብዬ ሳስብ

በነገራችን ላይ ሰባ አምስት ፐርሰንት ልጆችን እያበላሸ ያለው ቲክቶክ ቲክቶክ በጣም ሰውን የመቀየር ባህሪ ያለው። ኢየሱስ የተባለው የምታዩት እሱ አይደለም፣ የፊልም አክተር ነው። ማርያም የምትባል እሱ አይደለች፣ የፊልም አክተር ናት። እነ ማርያም እነ እየሱ ጥቁር ናቸው፣ እኔን ነው የሚመስሉት። ሞጣ ምን እያለ ነው? እስኪ ወደ አማርኛ ተርጉሙልኝ። ማይ ጋድ ኖ ኦህ ኖ። ሰለም መሰደባቸውን ተከትሎ የሆነ ውጊያ ተነስተዋል። እስራኤልም ኢንቮልቭድ ነበረች ምናምን ነገር። እስራኤል ዛሬ አዳሩን ቆይን የምላችሁ እቺ ሀገር ያለ ጦርነት መኖር አችልም ካልተዋጋሽ መኖር አችልም እች ሀገር የሁለት ሜቶ ሺ ብሩ ሰራችሁ ይሄ ነበረ ሴቶችም ሀንግ ማድረግ ጀመራችሁ ቢስሚላ አብ ወለኢብን ወሮዋል ቅዱስ አላ ዋህድ ዩቲዩብ አሰላሙ አሌይኩም ወረመቱላ ወበረካቱ እንዴት ናችሁ ሁሉ ሰላም አልሐምዱላ ማን ይበል እስከ ቪዲዮ መጨረሻው ድረስ እንደዚህ ውሃ ጠገባችሁ ያስቀምጣችሁ መቀመጥ ትችላላችሁ ወይ ደግሞ ይሄም ይበቃናል። ዋናው ላ ፍቅር ካለ አንድ በሬ ለሁለት ሰው ይበቃል ይባላላ። እስቲ ሞጣ ምን እያለ ነው ተርጉሙልኝ። ኢየሱስ የተባለው የምታዩት እሱ አይደለም የፊልም አክተር ነው። ማርያም የምትባል እሷ አይደለችም የልፊ የፊልም አክተር ናት። እነ ማርያም እነ ኢየሱስ ጥቁር ናቸው እኔ ነው የሚመስሉ ትክክለኛው የተሳለው እኮ ካቶሊክ በጦርነት ጊዜ ጣሊያን ወስዶት እኮ ካቶሊክ ቤተክርስቲያን ውስጥ አለ። አሁን የምታሏቸው ፈረንጅ ነው የምናመልክ ቂጣችን ምናፈነድድ ለስላሴ የምትለው ለሶስት ፈረንጆች ነው። እነ ሶቅራተስ እነ ጴጥሮስ ምናምን የሚባሉ ናቸው። ማመን የለብም። እግዚአብሔር መንፈስ ነው፣ በሶስት ምስል የምትገልጹዋል። እግዚአብሔር ሀያል ነው፣ አልማይቲ ጋር ነው፣ አለምን በማይክሮ ሰከንድ የሚያጠፋ ነው ተብሏል። እንደ በሶስት ስል አፈንድደህ ስላሴ ትላለ። መንፈስ ነው፣ እግዚአብሔር መንፈስ ነው፣ በሁሉም ቦታ አለ። ሰማይ መቀመጫ ምድር የእግረ መረገጫ ይሲል፣ አንድ ሚሊዮን ማይል እግር ያለው ርዝመት ይመስላል። እግዚአብሔር በሁሉም ቦታ አለው ሲል ነው። መንፈስ ቅዱስ ምን ነው የምንስበው? ይሄ ከተቋረጠ ተሞት አለ መንፈስ ቅዱስ ከሌለ ሞት ማለት። አእምሮ ከሌለኝ ይሄን ያተሰው አልናገርም፣ ዱዝ ነኝ። ቃል ከሌለኝ አልናገርም። ወልድ ማለት ይሄ ሰውዬ ስሙን ቀይሮ እያወዛገበን ነው እንጂ ይሄ ሰውዬ ሙስሊም ነው ይህንን ቪዲዮ ከምንም ጊዜ ባለፈ አስር አስር ጊዜ ኮፒሊንግ ሼር እያረጋችሁልኝ ይህንን መረጃ ለብዙ ሰው እንድታጋሩልኝ እና ለሚመለከተው አካል እንድታደርሱልኝ በተተና ጠይቃለሁ። እኚህ ከኋላ የምትመለከቷቸው የዩኒቨርሲቲ ሰራተኞች ንጽህና በጎደለው መልኩ ለዩኒቨርሲቲ ተማሪዎች ምግብ እያቀረቡ፣ የዩኒቨርሲቲ ተማሪዎች እየታመሙ ብዙ በሽታ ላይ እየወደቁ እንደሆነ እየተነገረ ይገኛል። ታዲያ ይህን ንጽህና የጎደለው የምግብ አቀራረብ በተለያዩ ዩኒቨርሲቲዎች ያለ ሲሆን ይህንን ነገር ተገቢው ምላሽ ሊያገኝ ይገባል ባይ ነኝ። እናንተ ስለ እነዚህ ምግብ አቅራቢዎች ምን ትላላችሁ? ሀሳብ አስተያየት ያላችሁ ሰዎች የገጠማችሁ ሰዎች ካላችሁ ኮመንት። በፊት በፊት ማለት ነው፣ ቤቱ ስቀብጡ በቃ እንደዛንት ንት ስትሉ የነበራችሁ ይኸው አሁን ቅጣታችሁ ነው። በቃ ተወኝ አባ፣ አልቻልኩም። እስኪ ውሃ ጠጡኝ። ቡርቴ ምን አደረገም የምር የምርሽ፣ የት ነው የምገዛው? ኒቃም እማዬ ትሞት፣ ኒቃም አደርጋለሁ። የት ልግዛው? አባ ያሹ የለም፣ እዛ ማታ መውጣት አለብኛ። ኦንላይን አይደለም እሺ? በቃ ነገ ወጣች ይልግዛ አባ ያሹ። ባሉ ሳይዝ አላችሁ? ጥሩ ሀሳብ፣ ጥሩ ሀሳብ። አዎ፣ ኒቃም ገስቲ። እንዴት ግን አንቺ ተባረክ፣ ያሳቡኝ፣ ያመጣሽልኝ ልጅ። ኒቃም እገዛለሁ ግን የላይኛውን እቀደዋለሁ። ቀደሽ ምን ልታረጊ? እንዴት? እንዴት ትንሽ ትፍ ያለች እሷ እንዴት መቅደል ማለት ዲሱ ቋን አሳየቻቸው። ይህን ነው ምፈልገው ልንላቸው ኖ በሉ። ዋይ ነው ይቅርብሽ። ለምን ቲክቶክ ፊቴን እስኪረሳኝ እኮ ነው፣ ጉድበል ፊቴን እስኪረሳኝ ነው። እንዳይዘጋብኝ ቲክቶክ ፊቴን እስኪረሳኝ ነው። እና ኒቃብ ምን ቤት ነው? ማክስ አታረጊም? ወይም ደግሞ ይሄ ጭምብል ወንዶቹ የሚያረጉ አሉ፣ እሱን ለምን አታረጊም? ፊቴን እንዲሸፍንልኝ ነው። አይኔ እና አፌ ብቻ ነው። ጸጉሬን አልሸፍንም። ፊቴ ላይ ብቻ ነው ኒቃቡን ማረገው። ፕሊስ ሀሳብ አስተያየታችሁን በኮመንት ስር ፕሊዝ። ይሄንን ሰውዬ ስራ እየሰራችሁ ቢሆንም ቁማችሁ አዳምጡት። ለትንሽ ደቂቃ ቁማችሁ በቃ ተረጋግታችሁ ሆኑ። ቅርጼን ያሳይብኛል። እዚህ ተሸክሞኝ የሚሄደው ወንድ ነው። ስለዚህ እናዛ የሚገባበት ሳጥን በእስላም መቼ እንደተሰራ ታውቃላችሁ? ታውቂያለሽ? በእስላም ሳጥን የተሰራው አስማ ስትሞትን፣ ማለት አስማ ሰክራት ላይ እያለች ምን አለች ታውቂያለሽ? ስሞት አስገቡና፣ በሳጥን ውስጥ አድርጋችሁ ቅበሩኝ። ስትወስዱኝ እንደዚያ አንስታችሁ እንደወንድ እንዳትወስዱኝ። ሻ ሊአነሁ ከፈን ስለብስ ከፈኑ ቅርጼን ያሳይብኛል። ከዚህ ተሸክሞኝ የሚሄደው ወንድ ነው። ስለዚህ እንዳያየኝ ሳጥን ውስጥ አድርጉኝና ውሰዱኝ።

ያን ነው በኩል ይሄ ነው ሚስጥሩ። ረመዳን ላይ ይሄን አድርገሻል፣ ግን ከብዶሻል። ረመዳን እስከሚሄድ ጫንቆሻል። ረመዳን ባለቀ ማግስት ኢጃብ ማረጉ። ልጆች አይቻሉ፣ ፔሬድ ሲኖር አይጾምም። ሳምንት ጾሞ ተረጋግተው ቀስ ብለው ነው። አንቺ ግን ኢጃቡን ለመፍታት አንድ ቀን እንኳን መቆየት አልፈለግሽም። በይሉንታ ሙስሊም ሆነሽ የተቀመጥሽ ወይ እናትና አባት ሽንፈርተሽ የተቀመጥሽ ነው እንጂ አንቺ ወረዲ 95 ፐርሰንት ኦርቶዶክስ ነው ያለሽ አደባባይ ወጥተሽ ሙስሊምን ለማብሸቅ ልጄ አባዳቸው ኦርቶዶክስ ነው ስነ ምግባሩና ምኑ ስለሚመቸኝ ልጆቼ ኦርቶዶክስ ሆነዋል አረ የሙስሊም ስነ ምግባርስ አይመችም የምታወሪውን እንኳን አታውቂ ልክስክስ ለዛ ነው የሙስሊም ልጆች የጠመዱሽ፣ እንጂ አንቺ ለምን ስትከረስትኒ ስትምን ስትያቱኝ አንድ አቢባ ለሙስሊም ሃይማኖት ሆና አባሽ ያመጣል። ለኛ ለኦርቶዶክስም መጣሽ ቀረሽ፣ እንዳንቺ አይነት ጥንዚዛ ምንም ትምህርት የሌለው ምን ታረጊልናለሽ? ነገር ግን በዚህ በመሃይም አንድ በትሽ ወተሽ ኦ የባሌ ስነ ምግባር የቱ ነው? ባልሽ ሲጋራ ቁጭ ብሎ ጫት የሚቅምባልሽ ምኑ ነው ስነ ምግባር? አላየንም እንዴ ተፎስቶ ፎቶአችሁ ሲጋራና ጫት ቁጭ ብሎ የሚቀባልሽ ስነ ምግባሩ በጣም ጥሩ ስለሆነ ልጆቼ የእሱን ሃይማኖት ተከትለው ክርስትና ተጠምቀዋል። ከዛስ የትኛው ክርስትናችሁ ነው? ጫት እየቃመ ኦርቶዶክስ ሆኖ ሲጋራውን እየነፋ የትኛው ስነ ምግባሩ ነው እ የትኛው ስነ ምግባሩ ነው? ጫትና ሲጋራችሁን እንትናችሁ እያንደቀደቃችሁ ሽሻችሁን አረቄውን እየጠጣ እዛ ውስኪ ከጀርባሽ የሚታየውን አረቄ እየቀመቀማችሁ የት ነው እየሰከርሽ ወጣሽ? ነው ከዚህ ጌም ምናምን የምትጫወችሁ ልክስክስ ማለት ነው። የሆነ ልጅ የሆነ አይዲያ አመጣልኝና እና ለምን ሀቢባን ና ሞጣን ሪሚክስ አድርገን አንሰራም ማለት። ከዛ እስኪ ስራውን ብዬ ተቀበልኩት። እስኪ ስራውን ተመልከቱ። ሀቢባ ሌባ ናት እያልኩ ምን አድርጌ ነው ግን ሀቢባ እራሷ መጠየቅ አለበት። አንቺ ሌባ ሌባ ደላላ፣ በየትኛው ቁርአን ነው ክርስቲያን አግቢያለሽ? ሙስሊሙና ክርስቲያን አገባች፣ ሶ ዋት መብቴ የግል ይወቴ፣ እውነታው ግን መገለጽ አለበት። ጭራሽ ቢቸግራቸው በግል ላይፍ ይገቡ። በየትኛው ቁርአን ነው እስላምና ክርስቲያን ይጋባ የሚለው? ምን አገባኝ፣ ክርስቲያንና እስላም አይገባም? ይብይ ቤተ ያለሽ ለምን አባሽ አገባችሁ? ታይ ማሽቃበት ነው ያልፈልግ፣ ፋክሱን ተናገር ለምን ተናደደ? ዘርዝሀለ ኢትዮጵያን ያዋረርካት አንተ ነህ። ሙስሊሙና እስላሙና ክርስቲያን ያገባች ወራዳ ነች። ማንም ሰው ስነግል ህይወት ያገባው ሌባ ወራዳ ቆሻሻ ስለሆን ይችላል። ካልወደድከኝ አካውንትን አዘጋባለሁ። ሀቢባ የምትባል አህያ። እኔ ሴቶች ሳክም አንደ ወንዶች ሳክም እንደውም ጥሩ ነው። እኔ በጣም አይላ ቤት አቋም የለህም። ራስ አንዴት ሰድብኛለ። እኔ ሀቁን ነው የምናገር። አልፋታትም መፋቻ የለኝም ከዚህ በኋላ እኮ ነው ሰውዩ በስማ ሌላስ ዱኤት ነው ማድረጋ ወንድ ነህ የዛት ከውን ነገር አድርግ ሀቢባ ሌባ ናት እያልኩ አጨርባሪ ናት በህፃናት የሴት ሴቶች ላይ ንግድ የምንነግር ነው ወረኛ ማፈራረስና ማባረር አለብን ሌባ ወራዳ ቆሻሻ ስለሆንችም ዘራፊዎች ናቸው ጉራዎች ጉራን ማመን የለብን ሰው እንዴት ጥሩ ከነበረበት ወደዚህ ይቀየራል ተመልከቱ እቺ ልጅ ድሮ ኒቃቢስት ጅልባቢስት ነበረች። አሁን እንደዚህ ሁና ቁጭ። እንደዚህ ግን ያስደስታችኋል? እንደዚህ አይነት ስራዎች ላላ አንት ከለቅተኒ ወአና አብዱከ እንደዚህ ነበረች። ማስተጣት አዑዙ ቢከ

እስቲ ዛሬ አንድ ነገር ላስቸግራችሁ። ስልክ የሚገዛ ሰው አለ? ስልክ የሚገዛ ሰው አለ ከእናንተ ውስጥ? እኔ የድሮዋን ኖኪያ ለመያዝ እያሰብኩ ነው። ምን ትላላችሁ? ምን አገባኝ? ወይ ደግሞ በቃ ቲክቶክ የማይሰራ ስልክ ፈልጉልኝ። ጥርሴ ስልም አዴነው። አይኔን አታስቂዋለች ሴትዮዋ። በስመ አብ እሺ ምሳት አዙ ነው፣ ምሳት አዙ ነው። ምሳል ይበላ ነው፣ እያያችሁ ነው። ቁርጧል፣ ክትፎና ቁርጥናት ክትፎናታ። እንደ አይዲያ ለምን እዛችሁ ማለት ነው። ልክ ሰው ሲመጣ፣ ልክ ብር ሲከፍል፣ እንዲህ ጠቅልሎ ለምን አያጎርሱ? እንደ ሀሳብ እዛችሁ። ጠቅልሎ ያጎርሳሉ፣ ከዛ ይሄዳሉ። አንድ ጉርሻ ነታ ያጎርሳሉ ይሄዳሉ፣ ከፍለው አቤቱ ከ እሺ የሱመያን ጉድ የምንመለከትበት ታይም ላይ ደርሰናል። ሱመያ ሀንግ አድርጋለች። ሰውን በሁለት መቶ ሺህ ብር ማስታወቂያ እናሰራለን ብለው አውቀው ሀንግ አድርጓ መጧት። እነሱ ማስታወቂያ የሚሰሩ መስሏቸው የሮጡ ሲሄዱ ከሀንግ ተደርገው ነው አሁን አልፈራትም እያላችሁ አልነበረ? እንደ እንዴት አትፍራ፣ ይሄን ብትር ይዛ ምን ማለት ነው? እረ ሴቶች ግን እንደዚህ የምታትፍሩ ምንድነው? የምዘባረቀው ልጅቷ እውነት እውነት እንደዛ ስትምጣጨ የነበረው እውነት፣ እየሸናች ነው። አንቺ ጤነኛ አይደለም። እኔ በቪዲዮ ብዙ ጊዜ ገልጭልሻለሁ። አዩ፣ እኔ አንቺን አልጠላሽም። አንቺ በጣም ቀውስ ነሽ። ደሞ ሳይድ እና ቪዲዮ ቢያንስ ስለ እኔ እንደዛ የምትቀባጥሩ ምንድነው? ተውኛል ታድነው፣ እንደዛ የምታደርጉ አንቺ። እሷስ እሺ ጣውንቴ ናት። አንቺ ምንድነሽ? ንገሪኝ። ሳይድ ምንሽ ነው? ሳይድ ምንሽ እንደሆነ አስረጅ። ሳይድ የባልሽ ጓደኛ ነው? ባልሽ ነው? ውሽማሽ ነው? ምንሽ ነው? ምንድነው? አንቺ እንደ ሀንግ እንዳደረገ ሰው ሁኚ እንጂ በቃ ጓበለሽ። አውሪኝ እንዴ! ወይ ደግሞ ፍቺያቸው፣ እኛ የምንረጋጋው ከባልሽ ጋር አንቺ ትቆያለሽ መሰለኝ። መቼም መቼም አትመታትም። እኛ ጓጓን እኮ ለማየት። ኦፍ ቶፒክ የምትሄጂው ነገር አለ እንግዲህ። ጦርነት የማይሰለቻት ሀገር አሁንም ማታ ትልቅ ጥቃት ፈጽማለች፣ ያውም በሶሪያ ላይ ነው። የሙስሊም አንድነት መጥፋቱ በቃ እንደፈለጉ ከታትፎ እየበሉን ነው። ወላሂ ነው የምላችሁ፣ እንደፈለጉ እንዲህ ከታትፎ እየበሉን ነው። ሶሪያ ውስጥ ረሱል ሷል ሰለም መሰደባቸውን ተከትሎ የሆነ ውጊያ ተነስቷል። እስራኤልም ኢንቮልቭድ ነበረች ምናምን ነገር። እስራኤል ዛሬ አዳሩን በሶሪያ ላይ የአየር ጥቃት ስትፈጽም ነበር ያደረችው። ይህን ተከትሎ ደግሞ የቱርክ አየር ኃይል ደግሞ ኢንቮልቭድ ሆኖ ተነስቶ ተነስተው ለእስራኤል ይሄን ጥቃት ለፈጸሙት የእስራኤል አየር የጦር ጀቶች ዋርኒንግ ሰጥቶ ላይክ ሪፔል አድርጓቸዋል፣ እንዲመለሱ አድርጓቸዋል። እንዴት ነው ጀቶች እርስ በርስ ኮሚኒኬት የሚያደርጉት ዋርኒንግ ምናምን? እሱ ያው ኦብቪየስሊ ዩጋራ አስካይላ ኃይላም ነው የምትጠይቁት ለማንኛውም ግን ሪፔል አድርጓቸዋል። የቱርክ አየር ኃይል ምንድሮ ሀፕን ያደረገው ሶሪያ ላይ የሚለውን ልንገራችሁ። ሰው ድሩዝ የሚባል ኮሚኒቲ አለ፣ ሰሟት ከሺአ ኢስላም ጋር እቀራረባለሁ ቢልም ላይ ኮምፕሊት ዲፍረንት ነው። ድሩዝ የሚባሉ ማይኖሪቲዎች አሉ ሶሪያ ውስጥ ማለት ነው። ሳም ፓርት ኦፍ ደም እስራኤል ውስጥ ይኖራሉ፣ ግን ማጆሪቲ የዛ ማይኖሪቲ ማጆሪቲው ሶሪያ ውስጥ ነው የሚኖሩት እና እስራኤል እነሱን ፕሮቴክት የማደርገው ነው ኔ ኔ ጋርዲያን እንጅላቸው ከአዲሱ መንግስት እኔ ፕሮቴክት አድርጋቸዋለሁ በሚል ፕሪቴክስት ሶሪያ ውስጥ ገብታ መፈትፈት ማጆሪቲ እና ማይኖሪቲ ምንድነው ፈልጋለች። ድሩዞች በበኩላቸው እኛ ምንም አልጠየቅንም፣ የሃይማኖት አባቶች አንፈልግም፣ ልክ እንደ ማንኛውም ሶሪያዊ ሶሪያ ውስጥ ነው ልክ እንደ ማንኛውም ሶሪያዊ ነው አብረን መኖር የምንፈልገው ቢሉም እስራኤል ግን ስቲል ኢንሲስት አድርጋ ሳትጠየቅ ልክ እኔ ነኝ ፕሮቴክት የማደርጋችሁ በሚል ኢንቮልቭ ለማድረግ እየሞከረች ነው። ዲስ ዊክ ምን ሀፕን አደረገ፣ አንድ ተብሎ ተቀርጾ የተለቀቀ እና የአንድ የድሩዝ እምነት አባት ነው በተባለ ቮይስ ላይ ረሱል ሰለ ሰለም ሲሰደቡ መሰማቱን ተከትሎ ታጣቂዎች ወደዛ ኮሚኒቲ አካባቢ መጥተው ጦርነት ከፍተዋል። እንዲሁም ደግሞ አዲሱ የሶሪያ መንግስትም ወታደሩ ልኮ ይህንን እርስ በርስ ግጭት አብርዷል ማለት ነው። ና ያው የተወሰኑ ውጊያዎች ነበሩ። በዚህም ደግሞ የዱሩዝ እምነት አባቶችም ደግሞ ኢምፐብሊክ ወጥተው ይሄንን የተቀረጸ የተባለውንም አውግዘዋል። ረሱላህ ሰለላሁ ዐለይሂ ወሰለም መሰደባቸውንም አውግዘዋል። እንደ ደግሞ ሰላም እንዲሰፍን ጠይቀዋል። እስራኤል ግን የዚህን የዚህን ግርግር ሰበብ አድርጋ እንግዲህ ገብታ አሁንም ሶሪያ ላይ ጥቃቶችን መፈጸም ጀምራለች ማለት ነው። ድሩዞች ላይ ጥቃት ደርሷል፣ እኔ ፕሮቴክት ማድረጋቸው ምናምን በሚል ማለት ነው። የእስራኤል ኢንድ ጎል ምንድነው? ከቮይሱ ጀርባም ልትኖር ትችላለች ተብሎ ነው እየተባለ ያለው። የእስራኤል ኢንድ ጎል ምንድነው? ድሩዙና አዲሱን የሶሪያ መንግስት ኮምፕሊትሊ ማጋጨትና ማቃረንና ገብታ ድሩዞች ያሉበትን አካባቢ በመያዝ መጠቅለል ነው የእስራኤል ኢንድ ጎል ኤንድ ሶሪያ መከፋፈል ማለት ነው በሌላ አማርኛ። ይህን ደግሞ ቱርክም ኮምፕሊትሊ አንቀበልም ብላ እየዛተች ነው። ያው ቱርክ ብዙ ጊዜ ትዝታለች አክሽን ላይ ብዙ ማናያት ነው ወይ፣ ግን ትላንትና እስራኤል የፈጸመችው የአየር ጥቃቶች ላይ የቱርክ አየር ኃይል እንግዲህ ተነስቶ ዋርኒንግ ሰጥቶ ላይክ ሪፔል አድርጓቸዋል ጀቶቹን። ከዚህም በኋላ እንግዲህ ተደጋጋሚ እንደያ ነገር የሚኖሩ ከሆነ የቱርክ አየር ኃይል ከዋርኒንግ አልፎ ጥቃት፣ ወራሪ ጀቶች ላይ ጥቃት ይፈጽማል። ወይስ ምን አለሚ ነው ገና የሚታይ ነው የሚሆነው። ግን ሶሪያ ላይ ይሄ ነገር ሀፕን እያደረገ ነው። ይህን ሰሞን እንግዲህ እቺ ሀገር በተደጋጋሚ ጎረቤት ሀገሯን ማለትም አቅም የሌላቸው ላይ እንደዚህ ጉልበቷን እያሳየች ንጹሐንን እየጨፈጨፈች የምትኖር ሀገር ናት። መቼም ቢሆን የምታርፍ አይመስለኝም። እሷ እያለች ዓለም ሁሉ ሰላም አይሆንም። በነገራችን ላይ አሁን የደረሰባት በላ ራሱ እያረጋጋት አይደለም። ብቻ አላህ የሚሆነውን ነገር ያድርግ። እያልን እኛ ለዛሬ ያዝንላችሁ ፕሮግራም እዚህ ጋር ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።